ሰላም ሰላም ጤና ይስጥልን ውድ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ይሄ ጤናማ ህይወት ነው። እንግዲህ በዚህ ቻናል ጥሩ ትምህርቶችን እየተማራችሁ እስካሁን ቆይታችኋል። እንግዲህ ለዚህ ቻናል አድሬ እስከሆናችሁ ቻናሉን ሰብስክራይብ በማድረግ ቤት ልትሆን ብዛለሁ። እንዲሁም ደግሞ ላልደረሳቸው ሰዎች ደግሞ ሼር በማድረግ እንድታጋሩ በአክብሮ እጠይቃለሁ። በሌላ በኩል ደግሞ ማንኛውንም ማስተያየት፣ በህይወታቸው ያጋጠማችሁን የጤና ክልብ ካለ ሌላም ሰው ላይ ደግሞ የተፈጠረ ነገር ካለ ኮሜንት ላይ ብትጽፉልኝ መልስ የምሰጥ ይሆናል። እንግዲህ በተለያዩ ምክንያቶች ኮሜንት ላይ መልስ ያልሰጠዋቸው ሰዎች በጣም ይቅርታ እያልኩኝ ላይ በምገባባቸው ጊዜያቶች ጥያቄዎቻችሁን ማቅረብ የምትችሉ መሆኑን እገልጻለሁ። ወይም ደግሞ ጥያቄዎቻችሁን ኮሜንት ላይ ጻፉልኝ እና ላይ በምገባበት ጊዜ መልስ አዘጋጅ የምመልስ ይሆናል ማለት ነው። እንግዲህ ባለኝ የስራ ጫና ምክንያት ሁሉንም ለማዳረስ ትንሽ ከባድ ስለሚሆን ነው። እንግዲህ በዛሬው ርዕሳችን ከማለፋችን በፊት ቅድም እንዳልኳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ ዛሬው ቪዲዮ በማልፍበት ጊዜ እንግዲህ በዋናነት ይህን ጥያቄ በሕክምና ጊዜም ሆነ በተለያዩ ጊዜያቶች እጠይቃለሁ። እንግዲህ በእርግዝና ወቅት ግንኙነት ማድረግ የሚከለክሉ ነፍሰ ጡሮች እነማን ናቸው ማድረግስ ያስፈልጋል ወይስ አያስፈልግም? የሚሉ ጥያቄዎች ናቸው። እንግዲህ ይህንን በማብራራት ለመጀመር ሞክራለሁ። እንግዲህ በዋነኛነት በእርግዝና ወይም ደግሞ አንድ ሴት ባረገዘች ጊዜ አሚኖቲክ ፍሉድ ወይም ደግሞ የእንሽርትዋ የምንለው ክፍል ፅንሱን በታችኛው በኩል ደግፎ የሚይዘው ክፍል ነው። እዚህም በተጨማሪ ደግሞ የእንሽርትዋ ከረጢት ወይም ደግሞ አሚኖቲክ ሳክ ምንለዋለ። እሱ ደግሞ ከአሚኖቲክ ፍሉድ በታች አሁንም ጽንሱን ደግፎ የሚይዘው ክፍል ነው ማለት ነው። ከዛ በታች ደግሞ እንግዲህ እንደምታውቁት ሰርቬክስ ወይም ደግሞ የማፀንበር አለ። ይህ የማፀንበር ተዘግቶ ነው የሚቆየው። ይህም ማለት ምንም አይነት ፈሳሽ ወደ ጽንሱ እንዳይገባ ያደርገዋል ማለት ነው። በመጨረሻም ደግሞ ሙከስ ክለግስ የምንላቸውም ደግሞ ፈሳሾች አሉ። እነዚህ ፈሳሾችም ራሳቸውን በማጠበቅ ማንኛውም ነገር ስፐርምም ወደ ውስጥ እንዳይገባ ያደርገዋል ማለት ነው። እንግዲህ ይህንን ማለት ደግሞ ምንድን ነው? ይህ ሁሉ ከቨር በምስል የሚያደርገው ጽንሱም በማንኛውም መንገድ ስፐርሙ ወደ ውስጥ ሊገባ አይችልም ማለት ነው። እንግዲህ በዋነኛነት ምንድነው? ግንኙነት ማድረግ የሚከለክሉ ሶስት ዋና ዋና ነጥቦች እነማን ናቸው ስናል አንደኛው የደም መፍሰስ ችግር ያለባቸው ሰዎች ናቸው። ደግሞ በእኛ ጥራር ኤፒኤች ብለን የምንጠራው በዋነኛነት ይህ ከተፈጠረ ግንኙነት ማድረግ አያስፈልግም ማለት ነው። ምክንያቱም ደም መቋረጥ መቻል አለበት። ደም መፍሰስ በተፈጥሯዊ መንገድም ሆነ በተሰራሽ መንገድ ሊፈጠር የሚችል ነገር ነው። ይህ እስኪ ስተካከል ድረስ ምንም ነገር ማድረግ አያስፈልግም። ምክንያቱም ጽንሱ ላይም ከጽንሱም በተጨማሪ እናትየዋ ላይ ትልቅ ተጽዕኖ ይፈጥራል ማለት ነው። ምጥ ያለ ቀን ሊመጣም እንዲችል ስለሚያደርገው አፋጣኝ ምላሽ ለመስጠት ይህንን ነገር ማድረግ አያስፈልግም ማለት ነው። ሌላው ደግሞ ከዚህ በፊት ምጥ ያለ ቀን የሚመጣባቸው ሰዎች ካሉ ይህም በጣም ትልቅ ተጽዕኖ የሚፈጥር ነገር ነው። ከዚህ በፊት በነበራቸው ትሬንድ ምጥ ያለ ጊዜ የሚመጣባቸው ሰዎች ግንኙነት ማድረግ አያስፈልግም። ምክንያቱም ጽንሱ ወይም ደግሞ ልጁ ያለ ጊዜ እንዲወለድ ስለሚያደርገው ማለት ነው። እንዲሁም ደግሞ የሽቷ በጊዜ ወይም ደግሞ ከጊዜው ቀድሞ የሚፈስ ከሆነም ይህም ትልቅ ኢምፓክት አለው ማለት ነው። ወይም ደግሞ ከፈሰሰ በኋላ ጽንሱ በፍጥነት ያለ ጊዜው ከመጣ አስቸጋሪ ስለሚሆን ግንኙነት ማድረግ አያስፈልግም ማለት ነው። ሌላው እንግዲህ በሕክምና ተቋማቶች ውስጥ አልትራሳውንድ በሚታዩበት ጊዜ የማፀኑ ክፍል ወደ ታችኛው የሰውነት ሎኬሽን በጣም የተዛባ ከሆነ እስኪስተካከል ድረስ ማንኛውንም አይነት ግንኙነቶች ማድረግ አያስችልም ማለት ነው። ሌላው ዘጠኝ ወር ሲገባ ምጥ የማይመጣ ከሆነ ምንም አይነት ሰው ግንኙነት ማድረግ ጥቅም ሊኖረው የሚችልባቸው ሁኔታዎች አሉ። ይህም የሚሆነው በዘጠኝ ወር ውስጥ ወይም ደግሞ ዘጠኝ ወር ካለፈ በኋላ እናትየዋ ምንም አይነት የምጥ ስሜት የማይፈጠር ከሆነ በዋነኛነት ይህ ሊፈጠር በሚችልበት ጊዜ ሴሚኒቲክ ፍሎድ የምንላቸው ውስጥ ወይም ደግሞ ፕሮስታ ግላንድ የሚባል የምጥ ቁርጠት የሚያመጣ ኬሚካሎች ስላሉ ውርጠቱን ለመከላከል እና ምጥ ደግሞ በአፋጣኝ እንዲመጣ ግንኙነት ማድረግ ይመከራል ተብሎ ይታመናል። እንግዲህ ውድ የኢትዮ ቻናል ቤተሰቦቼ ይሄ ማለት በሃይማኖታችሁ መንገድ መታሰብ ይኖርበታል ማለት ነው። ይሄ የነገርኳችሁ የሕክምናውን ሳይድ ነው ማለት ነው። በዚህ በዚህ መንገዶች ምጥ ሊያስቸግር ስለሚችልም ሆነ በማያስችልባቸው መንገዶች ተከትሎ ማድረግ ያስፈልጋል ማለት ነው። እንግዲህ በዛሬ ሸሪያቸው የመጣሁት ቪዲዮ ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እንዲሰራላችሁ የምትፈልጉትን ቪዲዮ ደግሞ ኮሜንት ላይ ያስቀምጡልኝ። እስከንፃው